ውድ ተመልካቾች ምን ያህል ጊዜ መጠበቅ ትችላላችሁ? መጠበቅ ቀናትን አይደለም ዓመታትንም አይደለም፣ ምዕተ ዓመታትን፣ ትውልዶች እርስ በርስ ሲቀባበሉት የኖሩት ተስፋ፣ እምነትን የሚፈታተን ትንቢት፣ ብዙዎች ሊያምኑት የከበዳቸው ታሪክ፣ ሦስት መቶ ዓመት የሚጠጋ ጊዜ የፈጀ ጥበቃ። በምናባችሁ ሳሉት፤ ሽበት የወረሰው አካል፣ የአልጋ ቁራኛ የሆነ ሥጋ፣ ነገር ግን በተስፋ የሚንበለበል ልብ ስንት ክረምት ስንት በጋ አለፈ? ስንት የፀሐይ መውጣትና መግባት ተመለከተ? ዐይኖቹ እስኪፈዙ ጆሮቹ እስኪደክሙ ድረስ ምንን ነበር የሚጠብቀው? በጥንታዊቷ እስራኤል ምድር በፖለቲካው ግርግር፣ በጦርነት ግብግብ መሃል አንዲት ብቸኛ፣ አንዲት ስስ ተስፋ እንደ ጧፍ ትነድ ነበር። መሲሑ ይመጣል፣ የዓለም መድኅን ይገለጣል፣ ቃል የተገባለት ንጉሥ ይነግሣል የሚል እምነት። ግን መቼ? እንዴት ማንም አያውቅም። የዛሬው ጉዟችን ወደዚህ አስገራሚ የሕይወት ምዕራፍ የሚወስደን ይሆናል ከዘመናት በፊት የተነገረ ትንቢት፣ ከስቃይ ጋር የተገመደ ተስፋ፣ በመጨረሻም በአስደናቂ ሁኔታ የተፈጸመ ቃል ኪዳን። ተዘጋጁ፣ ምክንያቱም ይህ ታሪክ ልባችሁን ይሰርቃል፣ መንፈሳችሁን ያድሳል፣ እምነታችሁን ያጠነክራል። አብራችሁን ቆዩ። ይህ የመጽሐፍ ቅዱስ ታሪኮች ሠላሳ ሁለተኛው ክፍል የአረጋዊው ስምዖን የጥበቃ ታሪክ ነው። ከክርስቶስ ልደት 300 ዓመታት ቀደም ብሎ ዓለም በግሪካዊው ንጉሥ በበጥሊሞስ ኃይል ሥር ነበረች። ይህ ንጉሥ ድንበር የማያውቅ የሥልጣን ጥም ያሰከረው ነበር። በአንድ ወቅት በኩራት እንዲህ ሲል አወጀ። ዓለምን እንደ ሰም አቀልጣታለሁ እንደ ገልቀት ቅጫት አለው። የቀረኝ ምንድነው? አለ በጥሊሞስ። ድምፁ በቤተ መንግስቱ ቅጥር ግቢ አስተጋባ። በፍርሃት የተዋጡ ሹማምንቶች አንገታቸውን ደፉ። በዛን ጊዜ ነበር ከንጉሡ አማካሪዎች አንደበት አንድ ታላቅ ምክር የወጣው! በእስራኤል ምድር በጥንቃቄ የተደበቀ ውድ ሀብት እንዳለ የሚገልጽ ምክር 46 መጽሐፍት የጥንት ጥበብን የያዙ የማይነገር እውነትን የቋጠሩ የዘመናት ምስጢር የታጨቀባቸው ቅዱሳት መጻሕፍት። በጥሊሞስ ይህንን ሲሰማ ልቡ በጉጉት ተቃጠለ፣ አይኖቹ አበሩ፣ ትዕግስት አጣ። እነዚያን መጻሕፍት አምጡልኝ ሲል አዘዘ። ወዲያውም ጭፍሮቹን፣ ብረት የለበሱ ጦረኞቹን ወደ እስራኤል ላካቸው። ቅዱሳት መጻሕፍትን ብቻ ሳይሆን ሰባ ሁለት የእስራኤል ምሁራን፣ የዕውቀት አምዶችን በግዞት ይዘው እንዲመጡ አዘዛቸው። ንጉሡ የእስራኤላውያንን ሐሳብ ጠንቅቆ ያውቃል። ስለዚህም አንድ ጭካኔ የተሞላበት ዕቅድ ነደፈ። ሰባ ሁለቱን ሊቃውንት በጥንድ በጥንድ ከፋፍሎ በሠላሳ ስድስት የተለያዩ ክፍሎች ውስጥ አሰራቸው። እያንዳንዱ ክፍል በታማኝ ዘበኞቹ እንዲጠበቅ አዘዘ። እንዳይመካከሩ፣ እንዳይተባበሩ፣ አንዳች ሴራ እንዳይጎነጉኑ አደረገ። የንጉሡ ዓላማ ግልጽ ነው። በትርጓሚያቸው ውስጥ ማናቸውም ስህተትን ማስወገድ ወይም ሆን ተብሎ የተደረገ ማጣመም እንዳይፈጠር ማድረግ። እስቲ አስቡ በጠባብ ክፍል ውስጥ ከሚወዱት ሕዝብ ተነጥለው በባዕድ ምድር በጠላት እጅ ወድቀው እነዚህ ሊቃውንት ምን ተሰምቷቸው ይሆን? ፍርሃት፣ ተስፋ መቁረጥ ወይስ በልባቸው ውስጥ የተደበቀ ጥልቅ እምነት ነበራቸው? ነገር ግን ይህ ሁሉ የበጥሊሞስ ተንኮል መስሎ የታየው ክስተት በእውነቱ ግን የእግዚአብሔር እጅ የሠራበት ድንቅ ጥበብ ነበር። አዎን፣ የልዑል እግዚአብሔር እቅድ ነበር። እነዚህ የብሉይ ኪዳን መጻሕፍት ሳይበረዙ ሳይከለሱ ለአዲስ ኪዳን ክርስቲያኖች ለእኛ እንዲደርሱልን ይህ አስደናቂ መንገድን እግዚአብሔር መረጠ። የንጉሡን የሥልጣን ጥም፣ የሊቃውንቱን መታሰር ሁሉንም ለበጎ አዋለው። ከነዚያ 72 ምርጥ ሊቃውንት መካከል ስምዖን የሚባል አንድ አረጋዊ ይገኝበታል። የኦሪት ሕግጋት ጠበቃና ጥልቅ እምነት የነበረው በእውቀት የደረጀ በሕዝቡ ዘንድ የተከበረ ሰው ነበር። በፊቱ የተከመረውን የብራና ጥቅልል ሲመለከት ልቡ በታላቅ አክብሮት ተሞላ። ይህ በድንገት የተደረገ ነገር አልነበረም። በመለኮታዊ ፍቃድ የትንቢተ ኢሳይያስ መጽሐፍ ስምዖን እጅ ላይ ወደቀ። የመሲሑን መምጣት የሚናገሩ እጅግ ምስጢራዊ ትንቢቶች የተሞሉበት ጥቅልል። ስምዖን በታላቅ ጥንቃቄ እያንዳንዱን ቃል፣ እያንዳንዱን ነጥብ በጥንቃቄ እየመረመረ መተርጎም ጀመረ። ዓይኖቹ በብራናው ላይ ተተክለው ወጣቶቹ ቃላቱን እየዳበሱ ህሊናው በትርጉሙ እየተመሰጠ፣ ቀናት ወደ ሳምንታት፣ ሳምንታት ወደ ወራት ተቆጠሩ። እናም ያስገራሚ ቀን ደረሰ። ስምዖን ያን ጥቅስ ሲያነብ መላ አካሉ ተንቀጠቀጠ፣ ልቡ በኃይል መምታት ጀመረ፣ መተንፈስ አቃተው። ምዕራፍ 7 ቁጥር 14፣ እንሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች። ቃላቱ እንደ እሳት ፍም አእምሮውን አቃጠሉት። ድንገት ጥርጣሬ እንደ እባብ በእምነቱ ገነት ውስጥ ገብቶ መርዙን ይረጭ ጀመር። እንዴት እንዴት ይህ ሊሆን ይችላል? ሲላሰበ ድንግል ጸንሳ ትወልዳለች! ይህ እንዴት ይታመናል? ይህንን የአሕዛብ ንጉሥ ይቅርና የእስራኤል ሕዝብ እንኳን እንዴት ይቀበሉታል? እንዴት ሲያምኑኛል? አለ ስምዖን በልቡ። የስምዖን አእምሮ ወደ ኋላ ተጓዘ። የነቢዩ ኢሳይያስን አሳዛኝ ታሪክ አስታወሰ! በንጉሥ ምናሴ ትዕዛዝ በሰንሰለት ታስሮ በመጋዝ ተሰንጥቆ ሰማዕት የሆነው ኢሳይያስ ምናልባትም ለዚህ ትንቢት ብሎ ይሆን የሚል ሐሳብ በህሊናው ውል አለ። ፍርሃት እንደ በረዶ የቀዘቀዘ እጁን ልቡን ጨመደደው። ፀሐይ እየጠለቀች ነበር፣ ጨለማውም ቀስ በቀስ ክፍሉን እየዋጠው ነው። ስምዖን በዐይኖቹም እምባ እየቀረረ ታሪኩን የለወጠ ውሳኔ ላይ ደረሰ። ያንን ቃል ሊለውጠው ወሰነ። ድንግል የምትለውን አስወጥቶ ሴት በሚል ሊተካት ቁርጥ ያለ ውሳኔ አደረገ። ትንሽዬ ለውጥ ነገር ግን የመላውን ትንቢት መሰረት የሚንድ አደገኛ ለውጥ። ይህን በማድረጉስ ከምን ሊያመልጥ ነበር? ከህዝቡ ነቀፋ፣ ከህዝቡ ቁጣ፣ ወይስ ከራሱ ጥርጣሬ? ስምዖን ውሳኔውን ከፈጸመ በኋላ በድካም ብዛት አንቀላፋ። ነገር ግን የአንቀላፋው እንቅልፍ ሰላማዊ አልነበረም። ህሊናው ይወቅሰው፣ ልቡ ይከሰው ጀመር። በዚያ ጭልም ባለው ክፍል ውስጥ ድንገት መለኮታዊ ኃይል ተሰማ። ብርሃን ክፍሉን ሞላው። የእግዚአብሔር መልአክ ግርማ ሞገስ የተላበሰ አስፈሪና የሚያምር በፊቱ ተገለጠ። ስምዖን ሊለውጠው የሞከረው ቃል፣ ድንግል የሚለው ቃል እንደገና በቦታው ሰፍሮ አየ። ስምዖን በድንጋጤ ከእንቅልፉ ነቃ። ግራ ተጋብቶ አይኖቹን እያሻሸ ወደ ብራናው ተመለከተ። ያሻሻለው ቃል ተመልሶ ወደ ነበረበት ተቀይሯል። ቅዱሱ ጽሑፍ በሚገርም ብርሃን ያንጸባርቅ ነበር። እንደገና በፍርሃት እየተንቀጠቀጠ ቃሉን ለወጠው፣ ድንግል የሚለውን አስወግዶ ሴት ብሎ በድጋሜ ከጻፈ በኋላ ተመልሶተኛ እንደገና መልአኩ ተመልሶ መጣ፣ ቃሉን አስተካከለው። ለሶስተኛ ጊዜ ስምዖን ሞከረ፣ መልአኩም አስተካከለ። ይህ የሥጋና የደም ፍቃድ ከመለኮታዊ ኃይል ጋር ያደረገው ጦርነት ነበር። የሰው ልጅ ድክመት ከእግዚአብሔር ተአምር ጋር የተጋጨበት አስገራሚ ትዕይንት በመጨረሻም መልአኩ ሙሉ በሙሉ ተገለጠለት። ድምፁ በሥልጣንና በኃይል የተሞላ በክፍሉ ውስጥ አስተጋባ። ስምዖንን ስለ ጥርጣሬው ገሰጸው፣ ስለ ድፍረቱ ወቀሰው። ነገር ግን ከዚያ በኋላ እስትንፋስን የሚገታ አስደናቂ ቃል ኪዳን ሰጠው። አንተ ይህችን ድንግል በዓይን ሳታይ መሲሑን ልጇን በእጆች ሳትታቀፍ ሞትን አታይም አለው መልአኩ። የመልአኩ ቃል እንደ መብረቅ ስምዖንን መታው። ከእንግዲህ ስምዖን የማይታመን ተስፋ ተሸካሚ አስደናቂ ምስክር ሆነ። ነገር ግን ይህ ተስፋ ከባድ ዋጋ ነበረው። ከዚያች ቀን ጀምሮ ስምዖን በዚህ አስደናቂ ቃል ኪዳን ሥር ኖረ። የጊዜ እስረኛ ሆነ። በአልጋ ቁራኛ ተይዞ መጠበቅ መጠበቅ መጠበቅ ጀመረ። አንድ ዓመት፣ አምስት ዓመት፣ 20 ዓመት፣ መቶ ዓመታት አለፉ። ስንት ዘመን ተቆጠረ? 284 ዓመታት አለፉ። እስቲ ገምቱ። በየቀኑ መነሳት ተስፋ ማድረግ፣ ግን ተስፋው ሳይፈጸም እንደገና መተኛት። በየቀኑ ሞትን መናፈቅ፣ ግን ሞት ሩቅ ሆኖ መቅረት። ስምዖን ምን አይነት ስቃይ ምን አይነት ፈተና ሳልፎ ይሆን? ይህንን ሁሉ ዓመት ተስፋውን ሳይቆርጥ እምነቱን ሳይጥል እንዲጠብቅ ያደረገው ኃይል ምንድነው? መልሱን ቀጥሎ እናገኘዋለን። እናም ያ ለዘመናት ሲጠበቅ የነበረው ጊዜ በመጨረሻ ደረሰ። ያ የማይታየው ታየ፣ የማይዳሰሰው ተዳሰሰ። ቃል ሥጋ ሆነ። ስግደት የሚገባው ጌታችን አምላካችን ኢየሱስ ክርስቶስ የሰውን ሥጋ ለበሰ። ከዘመናት በፊት በነቢያት የተነገረው ትንቢት ተፈጸመ። ያ ታላቅ ምስጢር ተገለጠ። እናቱ ንጽሕት ቅድስት ድንግል ማርያምና ጻድቁ አረጋዊው ዮሴፍ ሕፃኑን ይዘው ወደ ኢየሩሳሌም ቤተ መቅደስ አቀኑ። ጉዟቸው ቀላል አልነበረም። ረዥም መንገድ፣ አድካሚ ጉዞ። ነገር ግን በልባቸው ውስጥ ያለው ደስታ ከድካሙ ይልቅ ነበር። እንደ ጥንታዊው የኦሪት ሕግ ለቤተ መቅደስ የሚቀርበውን መስዋዕት ይዘው ነበር። የዋኖስ ጫጩቶችን፣ ለንጉሰ ነገስት የሚሆን ትሕትና የተሞላበት መስዋዕትን። ሕግን የሰራው ጌታ ራሱ ሕግን ለመፈጸም መጣ። ፈጻሜ ሕግ ይባል ዘንድ በተወለደ በአርባኛው ቀን ወደ ቤተ መቅደስ ገባ። ያ ቀን በሰማይም በምድርም ታላቅ ቀን ነበር። በቤተ መቅደሱ ውስጥ የካህናት ዝማሬ፣ የህዝቡ ጸሎት እንደ ዕጣን ጢስ ወደ ሰማይ ይወጣ ነበር። ማንም ግን በዚያን ቀን በቤተ መቅደሱ ደጃፍ ላይ ታላቅ ተአምር እንደሚፈጸም አላወቀም። ማንም ያ ለዘመናት ሲጠበቅ የነበረው መሲሕ በቅፋቸው እንደሚገባ አልገመተም። የድንግል ማርያም ልብ በታላቅ መንፈሳዊ ደስታ ተሞልቷል። ልጇን አምላኳን በእጆቿ ታቅፋ ወደ ቤተ መቅደሱ ስትገባ ምን ተሰምቷት ይሆን? ዮሴፍስ ይህ አረጋዊ ጻድቅ የዚህ ሁሉ ምስጢር ተካፋይ ሲሆን ምን አይነት ስሜት አጥለቅልቆት ይሆን? በቤተ መቅደሱ ግርግር፣ በካህናቱ ግርማ፣ በህዝቡ ጸሎት መሃል አንድ ሰው በልዩ ሁኔታ ይችን ቅጽበት ይጠባበቅ ነበር። አይኖቹ እምባ ቅርረው፣ ልቡ በጉጉት እየመታ እጆቹ እየተንቀጠቀጡ ያ ሰው ማን ነበር? ለስንት ዘመን ሲጠብቅ የኖረው? መልሱን እንደሚከተለው ከታሪኩ እናገኘዋለን። በዛች ታሪካዊ ዕለት ያ ለዘመናት አብሮት የኖረው በህልሙም በእውኑም ያነጋገረው መልአክ ከረጅም እንቅልፉ ቀሰቀሰው። ተነስ ስምዖን፣ ተነስ፣ የገባሁልህ ቃል ኪዳን የሚፈጸምበት ጊዜ አሁን ነው አለው መልአኩ ለስምዖን። ድንገት ስምዖን ባልጠበቀው ሁኔታ በሽምግልና የዛለው በአልጋ ቁራኛነት የደከመው አካሉ ታደሰ። ኃይሉ በደምስሮች ውስጥ ፈሰሰ። ከተኛበት አልጋ ብድግ አለ። እንደ 30 ዓመት ወጣት ሰውነቱ ቀለለው። ልቡ በጉጉት መታ። አይኖቹን ባቀረሩ ያለምንም ማቅማማት ወደ ቤተ መቅደሱ መሮጥ ጀመረ። ይንገዳገዳል፣ ይወድቃል፣ ይነሳል፣ ግን ጉዞውን አላቆመም። የማይታይ ኃይል እየመራው ወደ ተስፋው ምድር እየገሰገሰ ሄደ። በልቡ ያለው ደስታ ሊገለጽ የሚችል አልነበረም። እንደ እንቦሳ እየዘለለ ወደ መቅደሱ ቅጥር ግቢ ገባ። በዚያ በሕዝቡ ግርግር መሃል አያቸው። እነሆ ያቺ ወጣት እናት በፊቷ ላይ የመንፈስ ቅዱስ ጸጋ ይንጸባረቅባታል፣ በእጆቿም ሕፃኑን መሲሁን አቅፋለች። ስምዖን ዓይኖቹን ማመን አልቻለም። ይህ ሕልም አይደለም፤ ይህ ለዘመናት ሲጠበቅ የነበረው እውነት ነው። እጆቹን ዘረጋ፤ እየተንቀጠቀጡም ቢሆን ወደ ሕፃኑ ዘረጋቸው። ድንግል ማርያም የዓለምን መድኃኒት፣ የሕይወትን እንጀራ፣ የዘላለምን ንጉሥ በስምዖን እጆች ላይ አኖረችው። እስቲ አስቡት ያቺ ቅጽበት ምን አይነት ስሜት ፈጥራ ይሆን? የስምዖን ልብ በደስታ ፈነደቀች፣ ዓይኖቹም ባፈሰሱ። ያ ለዘመናት ሲጠበቅ የነበረው ተስፋ በእጆቹ ውስጥ አለ። ለ284 ዓመታት ሞትን ሲጠብቅ፣ አሁን ግን ሕይወትን አቅፏል። ለዘመናት በጨለማ ውስጥ ሲኖር፣ አሁን ግን ብርሃንን አይቷል። ለዘመናት በተስፋ መቁረጥ ሲታገል፣ አሁን ግን እምነቱ ፍሬ አፍርቷል። ስምዖን ምን አለ፣ ምን ተናገረ፣ ምን አይነት ጸሎት አቀረበ ብለን ከጠየቅን መልሶ የሚከተለው ነው። ስምዖን መሲሁን በእጆቹ ከታቀፈ በኋላ በዚያ በቤተ መቅደሱ ቅጥር ግቢ ውስጥ በታላቅ ስሜት ተውጦ ቆመ። በቃላት ሊገለጽ የማይችል ደስታ መላ አካሉን ወረረው። አይኖቹን ባያፈሰሱ ወደ ሰማይ ቀና ብሎ ለዘመናት ሲጠብቃት የነበረችውን ቅጽበት እውን ያደረገውን አምላክ አመሰገነ። ከዚያም ያን ዝነኛ ጸሎት ለዘመናት በቤተ ክርስቲያን ሲዘመር የኖረውን ያን ልብ የሚነካ ጸሎት አቀረበ። አቤቱ እንደ ቃልህ ባርያህን በሰላም አሰናብተው፣ ምክንያቱም አይኖቼ ማዳንህን አይተዋልና አለ። ድምፁ ይርገበገባል፣ ቃላቱ ግን በልበ ሙሉነት ይወጣሉ። ይህ የምስጋና ጸሎት ብቻ አልነበረም። ይህ የፍጻሜ ጸሎት ነበር፣ የረጅም ዘመን ጥበቃ ወደ ፍጻሜው የመጣበት ቅጽበት። ስምዖን በዚያ አላበቃም። መንፈስ ቅዱስ አነሳስቶት ስለ ሕፃኑ ስለ መሲሑ ትንቢት መናገር ጀመረ። ስለ ክብሩ፣ ስለሚጠብቀው መከራ፣ ስለሚፈጸመው የማዳን ሥራ ተናገረ። ቃላቱ እንደ ስለት የተሳሉ፣ እንደ እሳት የሚሞቁ ነበሩ። ስምዖን ትንቢቱን ተናግሮ ከጨረሰ በኋላ ፊቱ በሰላም ተሞላ። ያ ለዘመናት ሲታገለው የነበረው የሞት ፍርሃት ተወገደለት። የረጅም ዘመን ጥበቃው አበቃ፣ ተስፋው ተፈጸመ፣ ቃል ኪዳኑ ተረጋገጠ። እናም በዚያች ቅጽበት በዚያው በቤተ መቅደሱ ውስጥ ስምዖን በሰላም አረፈ። ነፍሱ ከሥጋው ተለይታ ወደ ዘላለማዊው ዕረፍት በመላእክት እጅ ታቅፋ ሄደች። ሞት ለእርሱ ሽንፈት አልነበረም፣ ድል ነበር። ስቃይ አልነበረም፣ ዕረፍት ነበር። አስቡት፣ ለ284 ዓመታት ሞትን ሲጠብቅ የኖረ ሰው በመጨረሻ ሞትን ሲያገኝ ምን አይነት ስሜት ተሰምቶት ይሆን? ፍርሃት፣ ሐዘን አይደለም። ሰላም፣ ዕረፍት፣ ደስታ ምክንያቱም ስምዖን ሞትን ያሸነፈውን መሲሁን በእጆቹ ታቅፏልና። ስምዖን የሞት ጥላ ሳይሆን የሕይወትን ብርሃን አይቶ ነበርና። የስምዖንን ታሪክ ካንሳን አይቀር ከእርሱ ጋር ተመሳሳይ የሆነ አስደናቂ ታሪክ ያላትን የአንዲትን ሴት ታሪክ መተረኩ ግድ ይለናል። በዚያ ቀን በቤተ መቅደሱ ውስጥ ይህን አስደናቂ ተአምር የተመለከተው ስምዖን ብቻ አልነበረም። ሐና የምትባል አንዲት ነቢይትም ነበረች። ከአሴር ነገድ የሆነች እጅግ መንፈሳዊት፣ ለእግዚአብሔር ያደረች ሴት የፋኑኤል ልጅ የሆነችው ሐና ገና በወጣትነቷ ከባለቤቷ ጋር የኖረችው ለሰባት ዓመታት ብቻ ነበር። ከዚያ በኋላ ባሏ ሞቶባት መበለት ሆነች። ነገር ግን ሐዘኗን ወደ ጸሎት፣ ብቸኝነቷን ወደ ቅድስና ለወጠችው። ለሰማንያ አራት ዓመታት በቤተ መቅደሱ ውስጥ እግዚአብሔርን ስታገለግል ኖረች። ቀንና ሌሊት በጾምና በጸሎት ከቅዱሱ ስፍራ ሳትወጣ ለእግዚአብሔር ራሷን ሰጠች። አስቡት፣ ሰማንያ አራት ዓመታት። ሙሉ ሕይወቷን በቤተ መቅደሱ ቅጥር ግቢ ውስጥ አሳልፋለች። የፀሐይ መውጣትና መግባትን፣ የክረምትና የበጋ መፈራረቅን በዚያ ቆማ አይታለች። ጸሎቷ፣ ልመናዋ፣ ምስጋናዋ እንደ ዕጣን ጢስ ወደ ሰማይ ወጥቶላታል። እናም ዕድሜዋ መቶ ስድስት ዓመት ሲደርስ ያ ታላቅ ቀን መጣ። መሲሑ ወደ ቤተ መቅደሱ ሲገባ እሷም እዚያ ነበረች። ልክ ስምዖን እንዳደረገው እርሷም ወዲያውኑ አወቀችው። ያ ለዘመናት ስትጸልይለት የነበረው ያ በእስራኤል ሕዝብ ዘንድ በተስፋ ሲጠበቅ የነበረው መሲህ፣ እነሆ በእናቱ እቅፍ ከፊቱ አቆመዋል። ሐና በታላቅ ደስታ ተሞላች፣ እግዚአብሔርን አመሰገነች። ለዚህ ቀን ስላበቃት ክብርና ምስጋና አቀረበችለት። ከዚያም በኢየሩሳሌም የዓለምን መድኃኒት ለሚጠባበቁ ሁሉ ስለ መሲሁ መምጣት መናገር ጀመረች። ቃላቶቿ በእሳት የተሸለሙ ያህል ኃይለኛ ነበሩ። የመንፈስ ቅዱስ ምሪት ነበረበትና ምስክር እንድትሆን የድኅነትን ብስራት እንድታውሽ ተመርጣ ነበርና። ልክ እንደ ስምዖን ሐናም በዚያ ቀን በሰላም አረፈች። 106 ዓመት የሞላው አካሏ ከስጋዋ ተለይታ ወደ ዘላለማዊ እረፍቷ ሄደች። የሁለቱም ምስክርነት በቤተ መቅደሱ ታሪክ ለዘላለም ተጽፎ ቀረ። የሐናና የስምዖን ታሪክ እግዚአብሔር ለተመረጡት፣ ለሚታመኑት፣ ለሚጠብቁት ራሱን እንደሚገልጥ ያሳያል። ጾምና ጸሎት፣ እምነትና ትዕግስት ምን ያህል ታላቅ ዋጋ እንዳላችሁ ያስተምረናል። የስምዖንና የሐና ታሪክ እንዲሁ በታሪክ መዝገብ ላይ የሰፈረ ያለፈ ታሪክ ብቻ አይደለም። ይህ ታሪክ ሕያው ነው። ይህ ታሪክ ኃይል ነው። ይህ ታሪክ ኃያል ነው። ይህ ታሪክ መልእክት አለው። የእግዚአብሔርን የማይለወጥ ታማኝነት የሚያሳይ እጅግ አስደናቂ ምስክርነት ነው። አስቡት፣ ሊታመን የሚከብድ ትንቢት፣ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች የሚል ተስፋ ለዘመናት ሲነገር ኖረ ብዙዎች ተጠራጠሩ። ብዙዎች ተስፋ ቆረጡ። ብዙዎች አፌዙበት። ነገር ግን እግዚአብሔር ቃሉን ጠብቋል። የማይቻለው ተችሏል። የማይታመነው ታምኗል። የማይታየው ታይቷል። ይህ ታሪክ እግዚአብሔር የገባውን ቃል ኪዳን በራሱ ጊዜ፣ በራሱ መንገድ እንደሚፈጽም ያስተምረናል። ምንም እንኳን ጊዜው የረዘመ ቢመስልም፣ ምንም እንኳን ሁኔታዎች ተስፋ አስቆራጭ ቢሆኑም፣ እግዚአብሔር ታማኝ ነው። የስምዖንና የሐና ታሪክ የተስፋ ታሪክ ነው። የትዕግስት ታሪክ ነው። የእምነት የመጨረሻ ድል ታሪክ ነው። ይህ ታሪክ ዛሬም ድረስ በልባችን ውስጥ ይጮሃል፣ በጆሮአችን ውስጥ ያቃጭላል። እግዚአብሔር የገባልንን ቃል እንድንታመን ያስተምረናል። የእነርሱ የረጅም ዘመን ጥበቃ ለኛ እንደ ብርሃን ምልክት ያበራል። ትንቢቱ ተፈጽሟል፣ ተስፋ እውን ሆኗል፣ እግዚአብሔር ታማኝነቱን አሳይቷል። በስምዖን እምነት፣ በሐና ትዕግስት እንመላለስ። እግዚአብሔር ለእኛም የገባልን ቃል አለው። ያ ቃል በጊዜው ይፈጸማል በራሱ መንገድ ይፈጸማል። እኛ ማድረግ ያለብን መታመን መጠበቅና መጸለይ ነው። የስምዖንና የሐና ታሪክ ይህንን እውነት በልባችን ውስጥ ያተመብን። የረጅም ዘመን ጥበቃቸው የዘላለም ተስፋችን ማረጋገጫ ይሁንልን። የስምዖንና የሐናን ታሪክ የዳሰስንበት የመጽሐፍ ቅዱስ ታሪኮች ሠላሳ ሁለተኛው ክፍል በዚህ ይጠናቀቃል። በክፍል ሠላሳ ሦስት ዝግጅታችን እስከምንገናኝ ሰላም፣ እግዚአብሔር ከሁላችን ጋር ይሁን። አሜን።